ሰላም ጤና ይስጥልን። ወደ ቻናል ላይ ቤተሰቦች፣ ዛሬም እንደተለመደው በሌላ ቪዲዮ ለእናንተ መጥቻለሁ። በዛሬው ቪዲዮ የምንመለከተው ፀጉራችሁ እየደረቀባችሁ ለተቸገራችሁ፣ ፎርፎር ላስቸገራችሁ፣ ከንፈራችሁ እየደረቀባችሁ ለተቸገራችሁ ሰዎች እና ቆዳችሁ ያለ እድሜያችሁ ለሚሸበሸበባችሁ ይህ ቪዲዮ ለእናንተ ነው። ለማታቁኝ፣ ዶክተር ከበደ እባላለሁ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ አርጉ። ጠቃሚ ጠቃሚ መረጃዎችንም ወደ እናንተ ይላችሁ መጣለሁ። በዛሬው ርዕሳችን የምንመለከተው ስለ ካስተሮይል ነው። ካስተሮይል ለቆዳችን፣ ለፀጉራችን፣ ለከንፈራችን ጤንነት ያለውን ጠቀሜታ በስፋት እንመለከታለን። ካስተሮይል በውስጡ ፋቲ አሲድ ይዟል ሬሲኖይክ አሲድ የሚባል ማለት ነው። ይህም 99 ፐርሰንቱ የካስተሮይል የያዘው ሬሲኖይክ አሲድ የሚባለው ነው። ይሄ ሬሲኖይክ አሲድ ደግሞ የተለያዩ ተግባራት አሉ። ከዚህም ተግባር ውስጥ ጸጉራችን እንዳይደርቅ ቆዳችን እንዳይደርቅ ያደርጋል። ይህም ሞስቸራይዝ የማድረግ ባህር ያለው ወይም አቅም አለው ማለት ነው። ሌላኛው ኢንፍላሜሽንን ወይም እግነትን የመከላከል አቅም አለው። ምን ካስተሮይል ማለት ነው። ሌላኛው ካስተሮይል አንቲማይክሮቢያል ኤፌክት አለው። ያ ማለት ምን ማለት ነው? የተለያዩ ጀርቦች ወደ ቆዳችን ገብተው ችግር እንዳይፈጥሩ፣ ህመም እንዳይፈጥሩ ማድረግ ይችላል ማለት ነው። ምን ካስተሮይል በውስጡ በያዘው ረሲኖክ አሲድ አማካኝነት ማለት ነው። እንዳልኳችሁ ካስተሮይል ወይም የጉሎ ዘይት በውስጡ ምን አለው? ረሲኖክ አሲድ የሚባል አሲድ ይዟል። ይሄ ረሲኖ አሲድ የሚባለው አሲድ በታችኛው የቆዳ ክፍላችን ላይ በደንብ አድርጎ ይገባል። በመግባቱም ምክንያት ምን ይከላከላል? የቆዳ ድርቀትን ይከላከላል። የቆዳ ድርቀትን እንዴት ነው የሚከላከለው? ረሲኖ አሲድ ሃይድሮፊሊክ ነው። ያ ማለት ምን ማለት ነው ውሃ ወደ ራሱ የመሳብ አቀም አለው ማለት ነው። ውሃ ወደ ራሱ የመሳብ አቀም ስላለው ቆዳችን በቀላሉ እንዳይደርቅ ያደርጋል። ሌላ ሪሲኖ ካስ የሚያደርገው ነገር ምንድነው? ቆዳችን ላይ የሚከሰተውን ብግነት ወይም ኢንፍላሜሽን በከፍተኛ ሁኔታ ይቀንሳል። ስለዚህ በቆዳ ብግነት አማካኝነት የሚመጡ የተለያዩ ደርማታይተስ የምንላቸው የቆዳ ኢንፌክሽኖችን የጊዜማ ምንለውን ነው ወይም በተለምዶ ቺፍ ብለን የምንጠራውን እሱ ህመም በሚኖርበት ሳለ ቆዳችን በቀላሉ እንዳያሳክከን ማድረግ ይችላል ማለት ነው። ከብዙ ዓመታት በፊት እነዚህን የቆዳ ችግሮች ለማከም ምን ይውል ነበረ? ካስተሮይል ይውል ነበር። ለምን? የጸረ ብግነት ባህሪ ስላለው ወይም አንቲ ኢንፍላማቶሪ ኢፌክት ስለነበረው ማለት ነው። ሌላኛው የቆዳ ጤንነታችንን በከፍተኛ ሁኔታ ከፍ ያደርጋል። ምን? ካስተሮይል ወይም የጉሎ ዘይት ማለት ነው። ስለዚህ ካስተሮይልን መጠቀም ለፊታችን ብዙ የጤና ጠቀሜታዎች አሉት። ካስተሮይልን ለጸጉራችን ስንጠቀም ጸጉራችንን በስርዓቱ እንዲያድ ያደርጋል። የጸጉር እድገትንም ይጨምራል ማለት ነው። አሁን ደግሞ ካስተሮይል ለቆዳችንና ለጸጉራችን ጤንነት የሚሰጠንን ጥቅም እንመልከት። በጥንት እንደነገርኳችሁ ካስተሮይል ለብዙ ነገሮች ይውላል። ከዚህም ውስጥ ጸጉርን ለማሳደግ ይውላል። ሌላኛው ነገር የጸጉር ድርቀት ካለ ፎርፎር ካለ እሱን ለማከም ይውላል። ሌላኛው ፀጉራችን በቀላሉ የሚሰባበር ከሆነ እሱንም ለመከላከል ይውላል። ፊታችን ላይ ያለ ጊዜው መሸብሸብ እንዳይከሰት ያደርጋል። ምን ካስተሮይል ካስተሮይልን ከጥንት ጀምሮ ለእነዚህ ጥቅሞች ይጠቀሙታል። እኛም ደግሞ ካስተሮይልን ለተለያዩ ጥቅሞች በመጠቀም ፀጉራችን ያማረ እንዲሆን ማድረግ እንችላለን። ፊታችን ያማረ እንዲሆን ማድረግ እንችላለን ማለት ነው። ስለዚህ ካስተሮይል ለቆዳችን የሚሰጣቸውን እና ለጸጉራችን የሚሰጣቸውን ስድስት ጥቅሞች በዛሬ ቪዲዮ ፍንተው አድርጌ እነግራችኋለሁ ማለት ነው። ወደ መጀመሪያው ጥቅም እንምጣ። የመጀመሪያው ጥቅም ምንድነው? ቆዳችን እንዳይደርቅ ያደርጋል። ቆዳችን እንዳይደርቅ የሚያደርገው በምን አይነት መንገድ ነው የሚለውን ነገር እንመል በውስጡ ካስተር ኦይል ምን ይዟል ብያቸዋለሁ? ረሲኖይክ አሲድ ይዟል ብያቸዋለሁ። ይሄ ረሲኖይክ አሲድ ውሃን የሚወድ ነው፣ ሃይድሮፊሊክ ኔቸር ያለው ነው ወይም ውሃን የመውደድ ባህሪ ያለው አሲድ ነው። ስለዚህ ውሃን የሚወድ ከሆነ ምንድነው የሚያደርገው? ቆዳችን የታችኛው ክፍል ላይ ይገባ እና ውሃን ወደ ራሱ በመሰብሰብ ቆዳችንን ከድርቀት ይከላከልላል። ቆዳችን ያለ ጊዜው እንዳይሸበሸብ ማድረግ ይችላል። ቆዳችን ላይ የሚከሰቱትን የተለያዩ የጤና እክሎችን ማከም ይችላል ማለት ነው መከላከል ይችላል ማለት ነው። ማን ካስተሮይል በውስጡ የያዘው ረሲኖይክ አሲድ ማለት ነው። የካስተሮይል ጥቅም በተለያዩ ጥናቶች የተደገፈ ነው። ሞለኪል የሚባል አንድ ሪሰርች ሴንተር ምንድን ነው ብሎታል? ካስተሮይል ለቆዳችን በጣም ብዙ ጥቅሞች አሉት ብሎታል። ከእነዚህም ጥቅሞች ውስጥ የቆዳ ክፍተቶች አሉ አይደለ፣ ፖርስ የምንላቸው እነሱ ጤናማ እንዲሆኑ ያረጋል። የቆዳ ሴሎች ጤናማ እንዲሆኑ ያረጋል ብሎ ጥናት አውጥቷል። ሌላኛው ደግሞ ምንድን ነው፣ ኮላጅን የሚባለው ፕሮቲን በስርዓቱ ስቲሙሌተር እንዲሆን እንዲነቃቃ ያደርጋል። ኮላጅን የምንለው ፕሮቲን ደግሞ በሰዓቱ ስቲሙሌተር ሲሆን ሲነቃቃ ምንም ይከላከልናል ማለት ነው። ቆዳ ያለ ጊዜ መሸብሸብ እንዳይከሰት ያደርጋል ማለት ነው። ስለዚህ የኮላጅን ምርት ከፍ አለማለት ቆዳ መሸብሸብን ይከላከልናል ማለት ነው። ስለዚህ ካስተር ኦይልን በምትጠቀሙበት ሰዓት ላይ ቆዳችሁ ያለ ጊዜው እንዳይሸበሸብ ያለ ጊዜው እንዳያረጅ ማድረግ ይችላል። ማለት ካስተሮይልን በመጠቀም የቆዳ መሸብሸብን ማስቀረት ትችላላችሁ፣ የቆዳ መድረቅን ማስቀረት ትችላላችሁ ማለት ነው። ሁለተኛ ካስተሮይል ጥቅም ምንድነው? ቆዳችን ለሚከሰቱ የተለያዩ ማሳከፎችን መከላከል ይችላል። ይሄ እንዴት ነው የሚከላከለው የሚለውን ነገር እንመልከት። ካስተሮይል የምን ባህሪያ አለው? የጸረ ባክቴሪያ ባህሪ ያለው። የጸረ ባክቴሪያ ባህሪ እንዴት ነው የተላበሰው? ባክቴሪያዎች ወደ ቆዳችን እንዳይገቡ ምን ያደርጋል? ሴል መምብሬናቸውን ወይም ሽፋናቸውን ይሰባብራል። ሽፋናቸውን በመሰባበሩ ምክንያት እነዛ ማይክሮኦርጋኒዝሞች እነዛ በሽታ ላይ የሚያስከትሉ ማይክሮቦች ወደ ቆዳችን እንዳይገቡ ያደርጋል። በዚህ ምክንያት ቆዳችን ላይ የሚከሰቱትን ማሳከኮች መከላከል ይችላል። ቆዳችን ላይ የሚከሰቱትን ኢንፌክሽኖች መከላከል ይችላል። ቆዳችን ላይ የተለያዩ ችግሮች እንዳይከሰቱ ማድረግ ይችላል ማለት ነው። ስለዚህ ካስተሮይልን ፊታችሁ ላይ በምትቀቡበት ሳ ላይ ምንን ይከላከላል ማለት ነው? የቆዳ ማሳከክን፣ ቆዳ ላይ የሚከሰቱ የተለያዩ ኢንፌክሽኖችን የመከላከል አቅም አለው ማለት ነው። ይሄ ብቻ አይደለም። ካስተሮይል ፈንገስ ያለበት ሰው ካስተሮይልን ቢጠቀም የእግር ፈንገስ ማለት ነው። ይሄ እግራቸው የሚሸቱ ሰዎች ካስተሮይልን በስርዓቱ ቢቀቡት ምንም ማከም ይችላሉ፣ የእግር ፈንገሳቸውን ማከም ይችላሉ። እግራችሁ እየሸተ ለተቸገራችሁ፣ አካባቢያችሁ ላይ ደግሞ እንደዚህ አይነት ችግር ላለበት ሰው ካስተሮይልን ሪኮመንድ አርጉትና በሱ በደንብ አርጎ እያሸ ንማድረግ ይችላል ያንን ፈንገስ ማጥፋት ይችላል ማለት ነው። ስለዚህ ካስተሮይል ለፈንገስ ሕክምና ይውላል ማለት ነው። ሶስተኛው የካስተሮይል ጥቅም ምንድን ነው? አይን ስር የሚከሰተውን ጥቁረት ማስወገድ ይችላል። እንዴት ነው የሚያስወግደው የሚለውን እንመልከት። ካስተሮይልን በምትቀባበሳ ላይ አይናችሁ ስር ያለውን ቆዳ ምን ያደረጓል? ሪጀኔሬት ያደረጓል ራሱን እንዲተካ ያደርገዋል፣ በአዲስ ቆዳ ማለት ነው። ከዛ ያ የጠቆረው ቆዳ እየተነሳ እየተነሳ ይመጣል ማለት ነው። ስለዚህ ካስተሮይልን በምትቀቡበት ሳ ላይ አይናችሁ ስር የሚከሰተውን ጥቁረት ለማስወገድ ይጠቅማል። ካስተሮይልን በምትቀቡበት ሳ ላይ ወደዛ የቆዳ ክፍላችሁ የሚሄደው የደም ዝውውር ከፍ ያደርጋል። ይህም እዛ ጋር የተከስተውን የበለዘውን ቆዳችሁን ክፍል ምን ያደርገዋል ማለት ነው? ፈካ ያደርገዋል ማለት ነው። ስለዚህ ከዓይናቸው ስር ለበለሰባቸው ሰዎች ይህን ቪዲዮ ላኩላቸው፣ ጥቅምን ስለሚያገኙ ማለት ነው። አራተኛው የካስተሮይል ጥቅም ምንድን ነው? ሰውነታችሁ ላይ ጠባሳ ላለባችሁ፣ ስትሬች ማርክ ላለባችሁ በጣም ጠቃሚ ነው ካስተሮይል መቀባት ማለት ነው። ካስተሮይልን በምትቀቡበት ሰዓት ላይ እነዛ ስትሬች ማርኮችን፣ እነዛን ጠባሶች እንዴት ነው የሚያጠፋው የሚለውን ነገር እንመልከት። ስትሬች ማርክ እና ጠባሳ ያለበት ቦታ ላይ ካስተሮይሉን በደንብ አድርጋችሁ ማሳጅ ማድረግ ነው። በደንብ ማሳጅ ካደረጋችሁት በኋላ ምንድነው የምታደረጉት? ሂት ፓድ ወይም ይሄ ዮራባ በሚኖርበት ሳር ላይ ወይም ጡንቻ ህመም በሚኖርበት ሳር ላይ ውሃ ጨምራችሁ የምታደረጉት ፓድ አለ አይደለ? ያንን ፓድ እዛ ቦታ ላይ ማድረግ ነው። ያንን ፓድ ማድረጋችሁ ጥቅሙ ምንድን ነው? የደም ዝውውር ወደዛ ቦታ ላይ በጥሩ ሁኔታ እንዲዘዋወር ያደርጋል። የኦክሲጅን መጠን ወደዛ የሴል ክፍል ወይም የህዋስ ክፍል በስርዓቱ እንዲደርሱ ያደርጋል። የተለያዩ ንጥረ ነገሮች ወደዛ የሰውነት ክፍል በስርዓቱ እንዲደርሱ ያደርጋል ማለት ነው። በስርዓቱ እነዚህ ንጥረ ነገሮች ሲደርሱ እዛ ጋር የተከሰተውን ጠባሳ ምን ማድረግ ይችላል? ማከም መቀነስ ይችላል። ሌላኛው ስትሬች ማርክንም ማጥፋት ይችላል ማለት ነው። ስለዚህ ስትሬች ማርክ ካለባችሁ፣ ጠባሳ ካለባችሁ ካስተሮይልም በደንብ አርጋችሁ ማሳጅ ታደረጋላችሁ። ከዛም በኋላ እሱ ላይ ሂት ፓድ ወይም ይሄ ማሞቅ ያለ አይደለ እሱን ላዩ ላይ ታደረጉና የደም ዘውር ወደዛ ጥሩ እንዲሆን ማድረግ ነው ማለት ነው። በዚህ መንገድ ስትሬች ማርክን መቀነስ ትችላላችሁ። በዚህ መንገድ ጠባሳችሁን መቀነስ ትችላላችሁ ማለት አምስተኛው የካስተር ወይል ጥቅም ምንድነው? የራስ ድርቀትን ይከላከላል። ፎሮፎረን ያክማል። እንዴት ነው የራስ ቅል ድርቀትን የሚከላከለው? እንዴት ነው ፎሮፎረን የሚያክመው? የሚለውን ነገር እንመልከት። ካስተር ኦይልን በምትጠቀሙበት ሰዓት ላይ የራስ ቅላችሁ በስርዓቱ ንጥረ ነገሮችን እንዲያገኝ ያደርጋል። የደም ዝውውር ጥሩ እንዲሆን ያደርጋል፣ ወደ ራስ ቅላችሁ ማለት ነው። ይህም የራስ ቅላችሁ ድርቀትን መከላከል ይችላል። ሌላኛው የራስ ቅል ድርቀትን የሚከላከልበት መንገድ ቅድም በመግቢያ ላይ ለመጥቀስ እንደሞከርኩት ፕሬሲኖክ አሲድ ምንድ ነው ብያቸዋለሁ፣ ሃይድሮፊሊክ ኔቸር ነው ያለው ወይም እነዚህም ውሃን ወደ ራሱ የመሰብሰብ ባህሪ ነው ያለው። በዚህ ምክንያት ጸጉር ላይ ወይም የራስ ቅል ላይ የሚከሰተው ድርቀት ምን ማድረግ ይችላል? መከላከል ይችላል። ሌላኛው ነገር ደግሞ ፎርፎርን ማከም ይችላል። ፎርፎርን የሚያከመው በምንድን ነው? ወደዛ የራስ ቅላችን ላይ በደንብ ምግብ እንዲደርስ በማድረግ ፎርፎር እንዲወገድ ያደርጋል ማለት ነው። ስለዚህ ካስተሮይልን ስትጠቀሙ የራስ ቅላችሁን ድርቀት ትከላከላላችሁ፣ ፎርፎርን ለማከም ትጠቀሙበት አላችሁ ማለት ነው። ስለዚህ ካስተሮይልን በመጠቀም የራስ ቅል ድርቀትንና ፎርፎርን ምን ማድረግ ትችላላችሁ? ማከም ትችላላችሁ ማለት ነው። ስድስተኛው የካስተሮይል ጥቅም ምንድነው? የጸጉር እድገትን ያፋጥናል። የጸጉር እድገትን እንዴት ነው የሚያፋጥነው የሚለውን ነገር እንመልክ ካስተሮይልን በምትቀብበት ሰዓት ላይ ወደ ራስ ቅላችሁ የሚሄደው የደም ዝውውር ከፍ ያለ ይሆናል ማለት ነው። በዚህ ምክንያት ጸጉራችሁ የሚፈልገውን ንጥረ ነገር መስራቱ እንዲያገኝ ያደርጋል። በዚህም የጸጉር እድገትን ከፍ ማድረግ ትችላላችሁ። የጸጉር መሰባበርን ምን ማድረግ ትችላላችሁ? መከላከል ትችላላችሁ። ጸጉራችሁን ብቻ ሳይሆን ቅንድባችሁን፣ የአይን ሽፋሽፍታችሁን ሁላ ማሳደግ ትችላላችሁ ካስተሮይልን በመቀባት ነገር ግን የአይናችሁ ሽፋሽፍት ላይ ካስተሮይልን በምጠቀሙበት ሳ ላይ መጠንቀቅ አለባችሁ። ወደ አይናችሁ እንዳይገባም። ስለዚህ ካስተሮይልን መጠቀም ለምን ይጠቅማል ማለት ነው? የጸጉር እድገት ከፍ እንዲል ያደርጋል ማለት ነው። የጸጉር እድገት ከፍ የሚለውን በምንድነው ምያቸዋለሁ? ጸጉራችሁ የተለያዩ ንጥረ ነገሮችን በስርዓቱ ማግኘት ስለሚችል ነው። ስለዚህ ይህንን ካስተሮይል በምጠቀሙበት ሳ ላይ የጸጉር እድገታችሁን ምን ማድረግ ትችላላችሁ? ማፋጠን ትችላላችሁ። የቀንደባችሁን እድገት ማፋጠን ትችላላችሁ። የአይናችሁን ሽፋሽፍት እድገት ምን ማድረግ ትችላላችሁ? ማፋጠን ትችላላችሁ ማለት ነው። ካስተሮይልን ለፊታችን ቆዳ እንዴት ነው መጠቀም ያለብን የሚለውን ነገር እንመልከት ካስተሮይልን ትንሽዬ ጠብታ እጃችሁ ላይ ታደርጋላችሁ ያንን በደንብ አድርጋችሁ አሽታችሁ ፊታችሁን ትቀቡት እና ከዛ ምንድን ነው የምታደርጉት እዛው እንዲያድር ወይም እንዲውል ታደርጉታላችሁ ቤት ውስጥ ከሆናችሁ ካልሆናችሁ የምትወጡ ከሆነ ግን በስርዓቱ መታጠብ መቻል አለባችሁ ለምንድን ነው ከፀሐይ ጋር የራሱ የሆነ ግንኙነት ስላለው ሌላ ችግር እንዳያመጣባችሁ ማለት ነው ቤታችሁ በምትሆኑበት ሳ ላይ በደንብ አድርጋችሁ ከተቀቧችሁ በኋላ ከዛ ልትወጡ ስትሉ በሳሙና መታጠብ ነው ሌላ ማድረግ ያለባችሁ ካስተሮይል ወፍራም ነው ወፍራም ስለሆነ ከምን ጋር መደባ ላይ ችላላችሁ ከአልመንድ ዘይት ጋራ ወይም ኦይል ጋር መደባለቅ ትችላላችሁ። ኮኮናት ኦይል ጋር መደባለቅ ትችላላችሁ። ይህም በምታደረጉበት ሰዓት ላይ ካስተሮይል ያለውንም ሽታ ለመቀነስ ይረዳችኋል ማለት ነው። ስለዚህ በዚህ መንገድ ምን ማድረግ ትችላላችሁ? ፊታችሁን መቀባት ትችላላችሁ ማለት ነው። ካስተሮይል ለፀጉራችሁ እንዴት ለመጠቀም ያለባችሁ የሚለውን ነገር እንመልከት። ካስተሮይሉን እጃችሁ ላይ ታደረጉና በደንብ አድርጋችሁ የራስ ቅላችሁን ማሳጅ ታደረጉታላችሁ። ማሳጅ ካደረጋችሁት ከ30 ደቂቃ በኋላ መታጠብ ወይም ማታውን እዛው እንዲያድር በማድረግ ጠዋት ላይ ጸጉራችሁን በደንብ መታጠብ ነው። ይህም በምታደረጉበት ሳ ላይ ከካስተር ወይል የምታገኙትን ጥቅም ለማግኘት ይረዳችኋል። ለምን? ለምን? ጸጉራችሁ እንዲያድግ ያደርጋል። ፀጉራችሁ ላይ የሚከሰተውን ድርቀት ለመከላከል ይጠቅማል። ሌላኛው ምንድነው? የጸጉር ፎሮፎርን ለመከላከል ይጠቅማቸዋል። ሌሎችም ጥቅሞች አሉት። ካስተሮይል ለጸጉር የሚሰጠው ጥቅም ማለት ነው። ሌላው ምንድነው? ካስተሮይል ለቅባታማ ፀጉር አይመከርም። ሌላ ካስተሮይልን ለቅንድባችሁ፣ ለአይን ሽፋሽፍታችሁ የምትጠቀሙ ሰዎች ቅድም እንዳልኳችሁ ወደ አይናችሁ እንዳይገባ ምን ማድረግ አለባችሁ? መጠንቀቅ አለባችሁ ማለት ነው። ካስተሮይልን ደግሞ ስትመርጡ ለመግዛት ምንድነው ማድረግ ያለባችሁ? ኮልድ ፕሬሱን ነው መግዛት ያለባችሁ ከሂት ፕሬሱ ይለቅ ማለት ነው። ኮልድ ፕረሱ ጥቅሙ ምንድነው? ንጥረ ነገሮቹ፣ ሚኒራሎቹ፣ ቫይታሚኖቹ እንዳይሞቱ ያደርጋል። ኮልድ ፕረስ ወይም የሚጨመቀው የካስተሮይል ማለት ነው። ያኛው ግን ሂት ፕረሱ እነዛ ቫይታሚኖች እነዛ ሚኒራሎች ምን እንዲሆኑ ያደርጋል? እንዲጠፉ ያደርጋል ማለት ነው። ስለዚህ ስገዙ ምንድነው ማድረግ ያለባችሁ? ኮልድ ፕረስድ ካስተሮይል የሚለውን ነው መግዛት ያለባችሁ እንጂ ሂት ፕረስድ ካስተሮይል የሚለውን መግዛት የለባችሁ። ሌላኛው ካስተሮይሉ ሄክሰን ፍሪ ነው አይደለም የሚለውን ነገር በደንብ መመልከት አለባችሁ። እነዚህ ሄክሰኖች ቆዳችን ላይ በመከማቸት ኬሚካሎች ናቸው ቆዳችን ላይ በመከማቸት ሌላ ችግር ስለሚያመጡ መግዛት ያለባችሁ ኮልድ ፕሬስድ የሚለውን ካስተሮይል በተለይ ደግሞ ሀገራችን ውስጥ የሚመረጡትን የጉሎ ዘይቶች ነው መጠቀም መቻል ያለባችሁ ማለት ነው። ዛሬ ስለምን ተመልክተናል? ካስተሮይል ለቆዳችን ያለውን የጤና ጠቀሜታ ተመልክተናል። ለጸጉራችን ያለውን የጤና ጠቀሜታ ተመልክተናል። ለጸጉራችን ምንን ይሰጠናል? ጸጉራችን እንዲያድግ ያደርጋል። ጸጉራችን ለሚከሰተውን ድርቀት ለመከላከል ይጠቅማል። የጸጉር መሰባበርን ለማከም ይጠቅማል ማለት ነው። ፊታችን ደግሞ ያለ ጊዜው እንዳይሸበሸብ ማድረግ ይችላል። አይደለም ፊታችን ላይ የሚከሰተውን ድርቀት መከላከል ይችላል ማለት ነው። ሌላው ካስተሮይልን እንዴት አድርጋችሁ የፊት ቆዳችሁ ላይ እና ጸጉራችሁ ላይ መጠቀም እንዳለባችሁ ተመልክተናል። ሌላኛው ደግሞ የትኛውን የካስተሮይል አይነት ነው መምረጥ ያለባችሁ የሚለውን ነገር ተመልክተናል። ካስተሮይል መጠቀም ያለባችሁ የትኛው ነው? ኮልድ ፕሬስዶ ኤክስን ፍሪ የሚለውን ካስተሮይል መጠቀም ያለባችሁ የሚለውን ነገር ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አረጋለሁ። ይሄ ቪዲዮ ለተለያዩ ሰዎች ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉላቸው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።